ምዕራፍ 21 የንጉሥ ልብ እንደ ውኃ ፈሳሾች በእግዚአብሔር እጅ ነው፤ ወደ ወደደውም ያዘነብለዋል። የሰው መንገድ ሁሉ በዓይኑ ፊት የቀናች ትመስለዋለች፤ እግዚአብሔር ግን ልብን ይመዝናል። እግዚአብሔር ከመሥዋዕት ይልቅ ጽድቅንና ቅን ነገርን ማድረግ ይወድዳል። ትቢተኛ ዓይንና ደፋር ልብ፣ የኀጢአንም እርሻ ኀጢአት ነው። የትጓ ሐሳብ ወደ ጥጋብ ያደርሳል ችኩል ሰው ሁሉ ግን ለመጉደል ይቸኩላል በሐሰተኛ ምላስ መዝገብ ማከማቸት የሚበን ጉም ነው ይህን የሚፈልጉ ሞትን ይፈልጋሉ ቅን ነገርን ያደርጉ ዘንድ አይወዱምና የኃጢአንን ንጥቂያ ራሳቸውን ያጠፋቸዋል የበደለኛ መንገድ የጠመመች ናት የንጹሕ ሥራ ግን የቀና ነው ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በውጪ በቤት ማዕዘን ላይ መቀመጥ ይሻላል። የኀጢአን ነፍስ ክፉን ትመኛለች፤ በፊቱም ባልንጀራው ሞገስን አያገኘው። ፌዘኛ ቅጣትን በተቀበለ ጊዜ አላዋቂ ሰው ጥበብን ያገኛል፤ ጠቢብም ቢማር እውቀትን ይቀበላል። ጻድቅ ስለ ኀጢአ ቤት ያስባል፤ ኀጢአንም ለጥፋት እንደተገለጡ የድሃውን ጩኸት እንዳይሰማ ጆሮውን የሚደፍን ሰው እሱ ራሱ ይጮኻል፣ አይሰማለትምም። ስጦታ በስውር ቁጣን ታጠፋለች፤ የብብትም ውስጥ ጉቦ ጽኑ ቁጣን ታበርዳለች። ፍርድን ማድረግ ለጻድቅ ደስታ ነው፤ ኃጢአትን ለሚያደርጉ ግን ጥፋት ነው። ከማስተዋል መንገድ የሚሳሳት ሰው በሙታን ጉባኤ ያርፋል። ተድላ የሚወድ ድሃ ይሆናል፤ የወይን ጠጅና ዘይትንም የሚወድ ባለጠጋ አይሆንም። ኀጥ የጻድቅ ቤዛ ነው፤ በደለኛም የቅን ሰው ቤዛ ነው። ከጠበኛና ከቁጡ ሴት ጋር ከመቀመጥ በምድረ በዳ መቀመጥ ይሻላል። የከበረ መዝገብና ዘይት በጠቢብ ሰው ቤት ይኖራል፤ አእምሮ የሌለው ሰው ግን ይውጠዋል። ጽድቅንና ምሕረትን የሚከተል ሕይወትንና ጽድቅን ክብርንም ያገኛል። ጠቢብ የኃያላንን ከተማ ይገባባታል፣ የሚታመኑበትንም ኃይል ይወርሳል። አፉንና ምላሱን የሚጠብቅ ነፍሱን ከመከራ ይጠብቃል። ኩሩና ተጓዳይ ሰው ፌዘኛ ይባላል፣ እርሱም በትዕቢት ቁጣ ያደርጋል። ታካችን ምኞቱ ትገድለዋለች፣ እጆቹ ይሰሩ ዘንድ አይፈቅድምና። ኃጥእ ቀኑን ሁሉ ምኞትን ይመኛል፣ ጻድቅ ግን ይሰጣል አይሰስትም የኃጢአን መሥዋዕት አጸያፊ ነው ይልቁንም በክፉ ሐሳብ ሲያቀርቡት አጸያፊ ነው ሐሰተኛ ምስክር ይጠፋል የሚሰማ ሰው ግን ተጠንቅቆ ይናገራል ኃጥእ ፊቱን ያጠነክራል ቅን ሰው ግን መንገዱን ያጸናል ጥበብ ወይም ማስተዋል ወይም ምክር በእግዚአብሔር ላይ የለም ፈረስ ለጦርነት ቀን ይዘጋጃል ድል ግን ከእግዚአብሔር ዘንድ ነው። ምዕራፍ 22 መልካም ስም ከብዙ ባለጠግነት ይሻላል፣ መልካምም ሞገስ ከብርና ከወርቅ ይበልጣል። ባለጠጋና ድሃ ተገናኙ፣ እግዚአብሔር የሁላቸው ፈጣሪ ነው። ብልህ ሰው ክፉን አይቶ ይሸሸጋል፣ አላዋቂዎች ግን አልፎ ይጎዳሉ። ትትናና እግዚአብሔርን መፍራት በባለጠግነት ክብር ሕይወትም ነው። እሾውና ወጥመድ በጠማማ ሰው መንገድ ናቸው። ነፍሱም ግን የሚጠብቅ ከእነርሱ ይርቃል። ልጅን በሚሄድበት መንገድ ምራው፣ በሸመገለ ጊዜ ከሱ ፈቀቅ አይሉ። ባለጠጋ ድዎችን ይገዛል፣ ተበዳሪም ያበዳሪው ባሪያ ነው። ኃጢአቴን የሚዘራ መከራን ያጭዳል። የቁጣውን በትር ይጠፋል። ሩኅሩኅ የተባረከ ይሆናል፤ ከእንጀራው ለደሃ ሰጥቷልና። ፌዘኛም ብታወጣ ክርክር ይወጣል፤ ጠብና ስድብም ያልቃል። የልብ ንጽሕናን የሚወድና ሞገስ በከንፈሩ ያለች ንጉሥ ወዳጁ ይሆናል። የእግዚአብሔር ዐይኖች ዕውቀትን ይጠብቃሉ፤ እሱ ግን የወስላታን ቃል ይገለብጣል። ታካሽ ሰው አንበሳ በሜዳ ነው በመንገዱ ላይ እሞት አለው ይላል። የጋለሞታ ሴት አፍ የጠለቀ ጉድጓድ ነው፤ እግዚአብሔር የተቆጣው በርሷ ይወድቃል። ስንፍና በሕፃን ልብ ታስሯል፤ የተግሣጽ በትር ግን ከርሱ ያርቃታል። ለርሱ ጥቅም ለመጨመር ሲል ድሃን የሚጎዳ ለባለጠጋም የሚሰጥ እርሱ ወደ ድህነት ይወድቃል። ጆሮን አዘንብለህ የጠቢባንን ቃላት ስማ ልብህንም ወደ እውቀቴ አድርግ። እነርሱም በውስጥህ ብትጠብቅ በከንፈሮችህም ላይ የተዘጋጁ ቢሆኑ የተወደደ ነገር ይሆንልሃልና። እምነትህም በእግዚአብሔር ይሆን ዘንድ ለአንተ ዛሬ እነሆ አስታወቅሁህ። የእውነትን ቃል እርግጥነት አስታውቅህ ዘንድ ለሚጠይቅህም እውነትን ቃል ለመመለስ ይቻል ዘንድ በምክርና በእውቀት የከበረን ነገር አልጻፍሁልህምን? ድሃም በግድ አትበለው ድሃ ነውና ችግረኛውንም በበር አትክፈው። እግዚአብሔር የእነርሱን ፍርድ ይፈርድላቸዋልና የቀሟቸውንም ሰዎች ሕይወት ይቀማልና። ከቁጡ ሰው ጋር ባልንጀራ አትሁን፣ ከወፈፍተኛም ጋር አትሄድ፤ መንገዱን እንዳትማር፣ ለነፍስህም ወጥመድ እንዳታገኝህ። እጃቸውን አጋና እንደሚመቱ ለባለዕዳዎች እንደሚዋሱ አትሁን የምትከፍለው ባይኖርህ ምንጣፍህን ከበታችህ ስለምን ይወስዳልና? አባቶችህ የሠሩትን የቀድሞውን የድንበር ምልክት አታፍልስ። በሥራው የቀጠፈ ሰውን አይተሃለነ? በነገሥታት ፊት ይቆማል፣ በተዋረዱም ሰዎች ፊት አይቆምም። ምዕራፍ ከመኮንን ጋር ለመብላት በተቀመጥህ ጊዜ በፊትህ ያለውን በደህና አስተውል። ሰውነትህም ቢሳሳ በጉሮሮህ ላይ ካራ አድርግ። ጣፋጩ መብል አይመርህ፤ የሐሰት እንጀራ ነውና። ባለጠጋ ለመሆን አትድከም፤ የገዛ ራስህን ማስተዋል ተው። በእርሱ ላይ ዐይንህን ብታዘወትርበት ይጠፋል፤ ባለጠግነት ወደ ሰማይ እንደሚበር እንደ ንስር ለራሱ ክንፍ ያበጃልና። የቀናተኛን ሰው እንጀራ አትብላ፣ ጣፋጩ መብልም አይመርህ። በልቡ እንዳሰበ እንዲሁ ነውና፤ ብላ ጠጣ ይልሃል፤ ልቡ ግን ካንተ ጋር አይደለም። የበላኸውን መብል ትተፋዋለህ፤ ያማረውንም ቃልህን ታጠፋዋለህ። በሰነፍ ጆሮ አንዳች አትናገር፤ የቃልህን ጥበብ ያፌዝብሃልና። የቀድሞውን የድንበር ምልክት አታፍልስ፤ ወደ ደሃ አደጎች እርሻ አትግባ፤ ታዳጊያቸው ጽኑ ነውና እርሱም ፍርዳቸውን ካንተ ጋር ይፋረዳልና። ልብህን ለተግሣጽ ስጥ፣ ጆሮህንም ወደ እውቀት ቃል። ሕፃንን ከመቅጣት ቸል አትበል፤ በበትር ብትመታው አይሞትምና። በበትር ትመታዋለህ፣ ነፍሱንም ትታደጋለህ። ልጄ ሆይ፣ ልብህ ጠቢብ ቢሆን ልቤ ደግሞ ደስ ይለዋል። ከንፈሮችህም በቅን ቢናገሩ ኩላሊቶቼ ደስ ይላቸዋል። ልብህ በኃጢአተኞች አይቅና፤ ነገር ግን ቀኑን ሙሉ እግዚአብሔርን በመፍራት ኑር። በእውነት ፍጻሜ አለህና ተስፋህም አይጠፋምና። ልጄ ሆይ ስማ፣ ጠቢብም ሁን፤ ልብህንም በቀናው መንገድ ምራ። የወይን ጠጅ ከሚጠጡ ጋር አትቀመጥ፣ ለሥጋም ከሚሳሱ ጋር ሰካርና ሆዳም ይደህያሉ እና የእንቅልፍን ብዛት የተቦጫጨቀ ጨርቅ ያስለብሳልና። የወለደህን አባትህን ስማ፣ እናትህን ባረጀሽ ጊዜ አትናቃት። እውነትን ግዛ አትሽጣትም፣ ጥበብን ተግሣጽን፣ ማስተዋልንም። የጻድቅ አባት እጅግ ደስ ይለዋል፣ ጠቢብንም ልጅ የወለደ ሐሴትን ያገኛል። አባትህና እናትህ ደስ ይበላቸው አንተንም የወለደች ደስ ይበላት። ልጄ ሆይ ልብህን ስጠኝ፣ ዓይኖችህም መንገዴን ይውደዱ። ጋለሞታ ሴት የጠለቀች አዘቅትናትና ሌላይቱም ሴት የጠበበች ጉድጓድ ናትና እንደ ሌባ ታደባለች፣ ወስላቶችንም በሰው ልጆች መካከል ታበዛለች። ዋይታ ለማን ነው? ሐዘን ለማን ነው? ጠብ ለማን ነው? ጩኸት ለማን ነው? ያለ ምክንያት መቁሰል ለማን ነው? የዓይን ቅላት ለማን ነው? የወይን ጠጅ በመጠጣት ለሚዘገዩ አይደለምን? የተደባለቀ የወይንን ጠጅ ይፈትኑ ዘንድ ለሚከተሉ አይደለምን? ወደ ወይን ጠጅ አትመልከት፤ በቀላ ጊዜ መልኩም፣ በብርሌ ባንጸባረቀ ጊዜ፣ እየጣፈጠም በገባ ጊዜ። በኋላ እንደ እባብ ይነድፋል እንደ ፉኝትም መርዙን ያፈሳል። ዓይኖችህ ጋለሞታዎችን ያያሉ፣ ልብህም ጠማማ ነገርን ይናገራል። በባህር ውስጥ እንደተኛ ትሆናለህ፣ በደቀልም ላይ እንደተኛ። መቱኝ፣ ያውም አልተሰማኝም፣ ጎሰሙኝ፣ አላወቅሁምም። መቼ እነሳለሁ? ደግሞ ጨምሬ ሻታለሁ ትላለህ። ምዕራፍ 24 ልጄ ሆይ በክፉ ሰዎች አትቅና፣ ከነርሱ ጋርም መሆንን አትውደድ። ልባቸው ግፍን ታስባለችና፣ ከንፈራቸውም ሽንገላን ትናገራለችና። ቤት በጥበብ ይሰራል፣ በማስተዋልም ይጸናል። በእውቀት ከከበረውና ካማረው ሀብት ሁሉ ጓዳዎች ይሞላሉ። ጠቢብ ሰው ብርቱ ነው፣ አዋቂም ሰው ኃይሉን ያበዛል። በመልካም ሥርዓት ሰልፍ ታደርጋለህ፤ ድልም ብዙ ምክር ባለበት ዘንድ ነው። ጥበብ ለሰነፍ ከፍ ብላ የራቀች ናት፤ በበርም አፉን አይከፍትም። ክፉ ለማድረግ የሚያስብ ተንኰለኛ ይባላል፤ የስንፍና ሐሳብ ኀጢአት ነው፤ ሰዎች ፌዘኛውን ይጸየፉታል። በመከራ ቀን ብትላላ ጒልበትህ ጥቂት ነው። ወደ ሞት የሚነዱትን ታደግ ሊታረዱ የተወሰኑትን አድን። እነሆ ይህን አላውቀውም ብትል ልቦችን የሚመረምር እርሱ አያስተውልምን? ነፍስህንም የሚመለከት እርሱ አያውቅምን? ለሰውስ ሁሉ እንደ ሥራው አይመልስለትምን? ልጄ ሆይ መልካም ነውና ማር ብላ፣ ወለላም ለጣምህ ጣፋጭ ነው። ጥበብም ለነፍስህ እንዲሁ እንደሚሆን ወቅ ብታገኘውም ፍጻሜህ መልካም ይሆናል፤ ተስፋህም አይጠፋም። እንደ ኃጥእ በጻድቅ ቤት ላይ አትሸምቅ፣ ማደሪያውንም አታውክ። ጻድቅ ሰባት ጊዜ ይወድቃልና ይነሳማል፤ ኀጥኣን ግን በክፉ ላይ ይወድቃሉ። ጠላትህ ቢወድቅ ደስ አይበልህ፣ በመሰናከሉም ልብህ ሐሴት አያድርግ። እግዚአብሔር ያንን አይቶ በዓይኑ ክፉ እንዳይሆን ቁጣውንም ከእርሱ እንዳይመልስ። ስለ ኃጢአተኞች አትቈጣ፣ በክፉዎችም አትቅና፣ ለኃጢአተኛ የፍጻሜ ተስፋ የለውምና የኃጥኣንም መብራት ይጠፋልና። ልጄ ሆይ፣ እግዚአብሔርንና ንጉሥን ፍራ፣ ከዓመፀኞችም ጋር አትደባለቅ። መከራቸው ድንገት ይነሳልና ከሁለቱ የሚመጣውን ጥፋት ማን ያውቃል? የሚቀጥለው ከግሪክ የተጨመረ ነው። የነገሩትን የሚሰማ ልጅ ከጥፋት የራቀ ነው። የነገሩትን የሚቀበልን ሰው እግዚአብሔር ይቀበለዋል። ከንጉሥ አንደበት ምንም ምን ሐሰት ይነገራል አይባልም፤ ከአንደበቱም የሚወጣ ሐሰት የለም። የንጉሥ ቃል ሾተል ናት፤ ለጥፋት የተሰጠችውን ሰው ሰውነት ታጠፋዋለች እንጂ አንድ አካል ብቻ የምታጠፋ አይደለም። ሰይፈ መዓቱ ብትሳል ግን ከወገኑ ጋር ሰውን ታጠፋለች፤ ከአሞሮች ግልገል ወገን የማይበላ እስኪሆን ድረስ እንደ እሳት ነበልባል ታቃጥላለች። እነዚህ ደግሞ የጠቢባን ቃሎች ናቸው። በፍርድ ታደላ ዘንድ መልካም አይደለም። ኃጥኡን ጻድቅ ነህ የሚለውን ወገኖች ይረግሙታል፤ አሕዛብም ይጠሉታል። የሚዘልፉት ግን ደስታ ይሆንላቸዋል፤ በላያቸውም መልካም በረከት ትመጣላቸዋለች። በቀና ነገር የሚመልስ ከንፈርን ይስማል። በስተ ሜዳ ሥራህን አሰናዳ፣ ስላንተ በእርሻ አዘጋጃት፤ ከዚያም በኋላ ቤትህን ሥራ። በባልንጀራህ ላይ በከንቱ ምስክር አትሁን፤ በከንፈርህም አታባብለው። እንዳደረገብኝ እንዲሁ አደርግበታለሁ እንደ ስራውም እመልስበታለሁ አትበል። በታካች ሰው እርሻ አእምሮ በጎደለውም ሰው ወይን ቦታ አለፉ። እነሆም ሁሉ እሾህ ሞልቶበታል፣ ፊቱንም ሳማ ሸፍኖታል፣ የድንጋዩም ቅጥር ፈርሷል። ተመለከትሁና አሰብሁ፣ አየሁትና ተግሳጽን ተቀበልሁ! ጥቂት ትተኛለህ ጥቂትም ታንቀላፋለህ ተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነትህ እንደ ወንበዴ ችጋርህም ሰይፍ እንደ ታጠቀ ሰው ይመጣብሃል። ምዕራፍ 25 እነዚህም ደግሞ የይሁዳ ንጉሥ የሕዝቅያስ ሰዎች የቀዷቸው የሰለሞን ምሳሌዎች ናቸው። የእግዚአብሔር ክብር ነገርን መሰወር ነው፤ የነገሥታት ክብር ግን ነገርን መመርመር ነው። እንደ ሰማይ ከፍታ እንደ ምድርም ጥልቀት የነገሥታት ልብ አይመረመርም። ከብር ዝገትን አስወግድ፣ ፈጽሞም ይጠራል። ከንጉሥ ፊት ኀጣንን አርቅ፣ ዙፋኑም በጽድቅ ትጸናለች። በንጉሥ ፊት አትመካ፣ በታላላቆችም ስፍራ አትቁም ዓይኖችህ ባዩት በመኮንን ፊት ከምትዋረድ ወደዚህ ከፍ በል ብትባል ይሻልሃልና። ባልንጀራህ ባሳፈረህ ጊዜ ኋላ እንዳትጸጸት፣ ለክርክር ፈጥን አትውጣ። ክርክርህን ከባልንጀራህ ጋር ተከራከር፣ የሌላ ሰው ምስጢር ግን አትግለጥ፤ የሚሰማ እንዳይነቅፍህ አንተንም ከማነወር ዝም እንዳይል። የወርቅ እንኮይ በብር ጻሕል ላይ የጊዜው ቃል እንዲሁ ነው። የምትሰማን ጆሮ የሚዘልፍ ጠቢብ ሰው እንደ ወርቅ ጉትቻ እንደሚያንጸባርቅም ዕንቁ እንዲሁ ነው። በመከር ወራት የውርጭ ጠል ደስ እንደሚያሰኝ እንዲሁ የታመነ መልእክተኛ ለላኩት ነው፤ የጌቶቹን ነፍስ ያሳርፋልና። ስለ ስጦታው በሐሰት የሚመካ ሰው ዝናብ እንደማይከተለው ደመና ነፋስም ነው። በትዕግስት አለቃ ይለዝባል። የገራም ምላስ አጥንትን ይሰብራል። አጥብቀህ እንዳትጠግብ እንዳትተፋውም ማር ባገኘህ ጊዜ የሚበቃህን ብላ። እንዳይሰለችህ እንዳይጠላህም እግርህን ወደ ባልንጀራህ ቤት አታዘውትር። በባልንጀራው በሐሰት የሚመሰክር እንደ መዶሻና እንደ ሰይፍ እንደ ተሳለም ፍላጻ ነው። ወስላታውን ሰው በመከራ ጊዜ የመተማመን እንደ ተሰበረ ጥርስና እንደ ሰለለ እግር ነው። ለሚያዝን ልብ ዝማሬ የሚዘምር ለብርድ ቀን መጎናጸፊያውን እንደሚያስወግድ በቁስልም ላይ እንደ መጻጻ እንዲሁ ነው። ጠላትህ ቢራብ እንጀራ አብላው፣ ቢጠማም ውሃ ጠጣው፤ ፍም በራሱ ላይ ትሰበስባለህና እግዚአብሔርም ዋጋህን ይመልስልሃልና። የሰሜን ነፋስ ወጀብ ያመጣል ሐሜተኛ ምላስም የሰውን ፊት ያስቆጣል። ከጠበኛ ሴት ጋር በአንድ ቤት ከመቀመጥ በሰገነት ማዕዘን መቀመጥ ይሻላል። የቀዘቀዘ ውሃ ለተጠማች ነፍስ ደስ እንደሚያሰኝ ከሩቅ አገር የመጣ መልካም ምሥራች እንዲሁ ነው። በኀጥእ ፊት የሚወድቅ ጻድቅ እንደ ደፈረሰ ፈሳሽና እንደ ረከሰ ምንጭ ነው። ብዙ ማር መብላት መልካም አይደለም።